የተጠፈራችሁ ሊቃውንት ቤተ ክርስቲያን የተወደዳችሁ የእግዚአብሔር ቤተሰቦች፣ በዚህ ገዳም የምትኖሩ አባቶችና እናቶች መነኮሳትና መነኮሳያት፣ በጠቅላላው በዚህ ስፍራ ያላችሁ የእግዚአብሔር ቤተሰቦች እንደምን አደራችሁ፣ እንደምን አረፈዳችሁ። ለባህርይ አምላካችን እግዚአብሔር በመረጡ ቸርነቱ ጠብቆ እስከዚህ ሰዓት ድረስ ስላቆየን በዚህም ሰዓት ለምስጋና ለአገልግሎት ስላቆመን ስለመካል ስለመካል ስሙ ለዘላለም የተመሰገነ ይሁን። እንኳን ደረሳችሁ። ቅድስት ሐና ዛሬ ባለ እረፍቷ የሚታሰብበት ዕለት ነው። እንዲሁም ቅዱስ ኢያቄም ጭምር በዚህ ዕለት በዓሉን እናስታውሳለን። እነዚህ ሁለት ቅዱሳን አባቶቻችንን እነዚህ ሁለት ቅዱሳን ማክበር ማለት ማለት እንደሆነ እንግዲህ እንደምንመለከታለን የምታደቃቸው ይህን በዓል ለማክበሪያ መቃ መጣል እግዚአብሔር ስሙ የተመሰገነ ይሁን እያልኩ የትምህርት ርዕስ ቅድም የነገርኳችሁ የዳዊት መዝሙር መዝሙር መቶ አስራ አንድ ወይም በቅንፍ መቶ አስራ ሁለት ቁጥር አንድ ላይ የሚገኘው «እግዚአብሔርን የሚፈራ ሰው ምስጉን ነው፣ ትእዛዙንም የሚወድ ሰው የተወደደ ነው የሚል የዳዊት ቃል አለን። ትምህርታችንን በዚያ እንጀምራለን። እስኪ ልበ እግዚአብሔርን የሚፈራ ሰው ነው ራው ነው ነው የትምህርታችን ርዕስ መንሻችን ይሄ ነው ማለት ነው። የትምህርት ርዕስ ማለት ሁሉንም የትምህርታችንን ሀሳቦች ጠቅልሎ የሚይዝ ሀሳብ ስለሆነ እሱን ብትይዙት ሌላውንም ለመከተል ይመቻችኋል። እነዚህ ነው የምናስደግማችሁ እንድትሉት እንድታጠሉትን ምናደርገው ዳዊት ከምርኮ በኋላ እስራኤል ሊኖሩት የሚገባውን ምክር ሲሰጣቸው የተናገረው ቃል እንደሆነ ሊቃውንት ይነገራል። እስራኤል ምርኮ የመጣባቸው መከራ የመጣባቸው የእግዚአብሔርን ትእዛዙን ባለመጠበቃቸው፣ ህጉን ባለማክበራቸው እና እግዚአብሔርን ባለመፍራታቸው ምክንያት የመጣባቸው ችግር ነበር። እግዚአብሔርን የሚፈራ ሰው ምስጉን ነው፣ ትእዛዙን የሚወድ ደግሞ እጅግ የተባረከ ነው። ይልቁንም ከሱም አልፎ ወይ ዘሩ ሰማው አስተምር ዘሩ ልጆቹ የልጅ ልጆቹ ምድር ወርሰው በምድር ላይ በዝተው ይኖራሉ። የመጣ ሁሉ የማይነቅላቸው የማይተክላቸው ይሆኑ ዘንድ እግዚአብሔር ይተክላቸዋል ያወቃቸዋል ማለት ነው። ዳዊት እስራኤል እግዚአብሔር ባለመፍራታቸው ምክንያት መከራ መቶባቸው ብዙ ምርኮ፣ በምርኮ ምክንያት ብዙ መከራን ተቀብለዋል። አገር ለአገር ተንከራተዋል። እስራኤልን የማረካቸው ሁሉ እንደ ድንጋይ ጠፍጥፎ ተረማምዶባቸዋል፣ እንደ ማርያ ሽጧቸዋል፣ እንደ ድልድይ ተሸጋግሮባቸዋል። ያልደረሰባቸው መከራ ያላገኛቸው ግፍ የለም። ይህ ሁሉ ለምን ሆነ? ነቢዩ ዳዊት እንደተናገረው እግዚአብሔርን የሚፈራ ሰው ባለመኖሩ ምክንያት ነው ይላል። እግዚአብሔርን መፍራት ለምን ያህል ክብር እንደሚያበቃ በሐናና በኢያቄም እንረዳለን። እግዚአብሔርን የሚፈራ ሰው የሚደሰተው ትዕዛዙን በመፈጸም ነው። የእግዚአብሔር ትዕዛዛት ደስ ያሰኙታል። የእግዚአብሔርን ቃል መስማትን አጥንትን እንደሚያለመልም ዝማሬ ያዘልለዋል፣ ደስ ያሰኘዋል። እግዚአብሔርን የሚፈራ ሰው የሚደሰተው የእግዚአብሔርን ትዕዛዝ በመፈጸም ብቻ ነው። ምንጊዜም የሚጠነቀቀው እግዚአብሔርን ከሚያሳዝን ነገር ለመራቅ ነው። ሐና ከምትታወቅባቸውና ከምትጠነቀቅባቸው ነገሮች አንዱ ከተጋድሎዎቹ አንዱ ማለት ይቻላል። ይሄ ትልቅ ገድል ነው በነገራችን ላይ እግዚአብሔርን ደስ የሚያሰኘውን ነገር ለይቶ ሲፈጽሙ መኖር፣ እግዚአብሔርን ደስ የማያሰኘው ከሆነ ለሰውነታችን የሚያስፈልግ ነገር እንኳን ቢሆን ሰውነትን መከልከል፣ እንደዚህ ያለ ትልቅ ተጋድሎ በመጽሐፈ መነኮሳት ትልቁና ብርቱ ተጋድሎ የሚባለው የህሊና ተጋድሎ ህሊናን ማሳመን ትልቅ ነገር ነው። ህሊናን መዳኘት ትልቅ ዳኝነት ነው። ቅድስት ሐና እግዚአብሔርን ደስ የሚያሰኘውን ታደርጋለች፣ እግዚአብሔርን ደስ የሚያሰኘውን ደግሞ ከማድረግ ትከለከላለች። ይህንንም ምላችሁ ከመብልም ከመጠጥም ከሚለበስ ልብስም ጀምሮ ነው ይህንን የምታደርገው ኑሮዋ ቢጎልባትም እግዚአብሔርን ደስ የማያሰኘውን ነገር ጨምራ ኑሯን ሙሉ ማድረግ የማትፈልግ ቅድስት ሴት ናት ቅድስታና ይህ ቅድስና የእግዚአብሔር አያት መሆን ይህንን ማድረግ እንዲሁ ዝም ብሎ የሚገኝ ነገር አይደለም ክርስቲያኖ ጨረቃ ላይ ስለወጣው ሰው ስናጠና ጨረቃ ላይ እንዴት መውጣት እንዳለበት ሲያሰላ የፈጃቸውን አመታት አናውቃቸው እነዚያ ናቸው ጨረቃ ላይ ለመውጣት ያበቁት አይደለም ከዋክብትን የሚቆጥርና የከዋክብትን ባሕር የሚያጠና ስነ ከዋክብት ተመራማሪ ያንን እውቀት ለማግኘት የደከመው ድካም ባናውቀው ነው እንጂ ብዙ መከራ የተቀበለባቸው ሌሚቶች ሊኖሩት ይችላሉ። የቅዱሳንም ገድላቸውን ስናውቀው ነው ክብራቸው ሊያስደንቀን የሚችለው። የተሰጣቸው ክብር ቢያንሳቸው እንጂ አይበዛባቸውም የሚል ድምዳሜ ላይ ሁሉ መድረስ የምንችለው ተጋድሏቸውን ማወቅ ነው ስንችል ነው፣ ክርስቲያኖች እና ሐና የእግዚአብሔር አያት የነሰ ተነሷ የቅድስት ድንግል ማርያም እናት ለመሆን የበቃችው እግዚአብሔርን በስጋ የወለደችውን እናት ወልዳ ያሳደገችው እንዲሁ ዝም ብሎ አይደለም። መላ ዘመኗን ትኖር የነበረው እግዚአብሔርን በመፍራት ስለነበረ ነው። እግዚአብሔርን መፍራት ስለ ተጋድሎ ነው፣ ክርስቲያኖች በመጽሐፍ ቅዱስ የጥበብ መጀመሪያ ተብሏል። ማንም መፍራት የምን መጀመሪያ የጥበብ መጀመሪያ ተብሏል። ጥበብ የተባለች ሃይማኖት ናት። ሃይማኖት አለኝ የሚል ማንኛውም ሰው የመጀመሪያ የሚያደርገውን የሚፈጽመው ትእዛዝ እግዚአብሔርን መፍራት ነው ማለት ነው። በመቅደሱ መኖር የሚያስችል ስጋውን ደሙን ለመቀበል የሚያበቃ ሰውነትን በንጽህና በቅድስና አጽንቶ ለማኖር የሚያስችል እግዚአብሔርን መፍራት ሲቻል ነው ክርስቲያኖች። እግዚአብሔርን መፍራት ቢኖር ኖሮ ሰው ሰውን የገለዋል። እግዚአብሔርን መፍራት ቢኖር ኖሮ በእውነት የተራበ ሰው እያየ ጠግቦ እህል አትርፎ ይደፋ ነበር። እግዚአብሔርን መፍራት በእኛ ዘንድ ቢኖር ኖሮ እርስ በርሳችን አለመጓደድ እንችላለን። እግዚአብሔርን መፍራት ስለሌለ እኮ ነው ሰውን ሰው የሚሰድበው። እግዚአብሔር የሠራውን ሕንፃ መስደብ እግዚአብሔር የሠራውን ሕንፃ ማፍረስ ማለት እግዚአብሔርን እንደማያይ እንደማይሰማ መቁጠር ስለሚቻል መቁጠር እምነቱ እንደዚያ ነው ያ እግዚአብሔርን መፍራት የጥበብ መጀመሪያ ነው የተባለው የነገር ሁሉ መሰረት እሱ ስለሆነ ነው። ክርስቲያኖች ጸሎትም ቢሆን ጾምም ቢሆን ምጽዋትም ቢሆን ሌላ ስራም ቢሆን ዋጋ ማሰጠት የሚችለው እግዚአብሔርን በመፍራት ላይ የተመሰረተ ሲሆን ማንም በመፍራት እግዚአብሔርን በመፍራት ስንመሰረተው ትውልዳችን ዘራችን ሊባረክ የሚችለው፣ ትዳር ሊከብር የሚችለው፣ ኑሮ መሰረቱ የጸና ሊሆን የሚችለው እግዚአብሔርን በመፍራት የተመሰረተ እንደሆነ ለአንዳንዶቻችን የቤት መሙላት ትዳረን የሚያጸናው ይመስለናል ለአንዳንዶቻችን ቆላ ወርደን ደጋ ወጥተን ቤት ከሰራ ትዳር የሚጸና ይመስለናል እንደዚህ አይደለም እኮ ትዳርን የሚያጸናው ኑሮንም ነው የሚመሰረተው እግዚአብሔርን መፍራት ነው ክርስቲያኖች እግዚአብሔርን በመፍራት ላይ የተመሰረተች ነፍስ አሸዋ ላይ ተክላ ታበቅላለች ጭንጫ ላይ ዘርታ ታበቅላለች። ውሃ በሌለበት ምድረ በዳም ተክላ ታለመልማለች። እግዚአብሔርን የመፍራት የምትፈራ ነፍስ የተባረከች ናት። ዳዊት ለዚህ ነው እግዚአብሔርን የሚፈራ ሰው ምስጉን ነው ብሎ የተናገረው። እግዚአብሔርን መፍራት በምንድን ነው የሚገለጠው? እንደ ሐና እንደ ኢያቄም ባለኑሮ ካልሆነ በስተቀር፣ እንደ ሐና እንደ ኢያቄም ባለኑሮ ካልሆነ በስተቀር፣ የመጀመሪያው ሐናና ኢያቄም በማጣታቸው ውስጥ ደስታቸውን አጥተው አይደለም የሚኖሩ። ከእግዚአብሔር አራቁ ማጣታቸው ከእግዚአብሔር ያላራቃቸው ሰዎች ናቸው። በብሉይ ኪዳን ሆናችሁ ልጅ ማጣት ከባድ ነገር ነው። በዚህ ዘመን ልጅ ማጣት ሀብቴን የማወርሰው ቤቴን ማወርሰው ሰው አጣለሁ ብሎ ሊሆን ይችላል፣ የሚያስብ ሰው በእርግጥ በልጆች የሚገኘውን ደስታ ማጣለሁ ብሎ ሊያስብ ይችላል። በሐና በኢያቄም ዘመን ግን ይሄ ብቻ ልጅ ማጣት ምልክት ነው። ከርስትም ያስነቅላል። በዚያ ዘመን ርስ ማለት መሲሁ ተብሎ ስለሚነገር ተስፋ ስለሚያደርጉ ከመሲሁ የዘራረግ እንዳለ መግባት ስለሚቆጠር እርግማ ነው ነው። በጣም ትልቅ ወንጀል ሆኖ መስዋይት እንዳይሰው ከመስዋይቱም እንዳይበሉ ይከለከሉ የነበረው በዚህ ምክንያት ከቤተ እግዚአብሔር ሙሉ መብት አልነበራቸው በቤተ ውስጥ ሐናና እያቄም በዚህ ውስጥ ነው የኖሩት። ይሄ ቀላል ማጣት አይደለም ለሐናና ለያቄም በዚያ ዘመን ሆኖ የሚመለከት ነው። ይሄ ትዳራቸው ያልፈተነባቸው ጽኗን ሰዎች ናቸው። ትዳራቸው በቀላል የሚፈተንባቸው ሰዎች አሉ። አደ እንደው አስተያየትሽ ልክ አይደለም ብሎ እኮ ትዳሩ እንዲበጥበት የሚያደርግ ሰዋል። እናትና አባትሽ አክስትና አጎትሽ እያለ በዚያ ሁሉ ሰበብ እየፈጠረ ትዳሩ የሚበጥበት ሰዋል። ባህብናና በእያቄን ዘድግን ይሄን እንኳን ትልቁ ችግር ትዳራቸውን አለካው ይኮንም ወደ እግዚአብሔር እንዲያለቅሱ ወደ እግዚአብሔር እንዲጠቁ ናያደረጋቸው ማለት ነው። ሰዎቹ ከይት እግዚአብሔር ከልክለዋቸዋል፣ መስዋዕቱን እንዳይበሉ ከልክለዋቸዋል። ግን እግዚአብሔር ደግሞ በሌላ በኩል ትልቁን መስዋዕቱን የምታስገኘውን ልጅ ለእነሱ አድርጎ ሰጥቷቸዋል። የእግዚአብሔርን ስጦታ ተመልከቱ። ሰዎች በአንድ በኩል ሲያጎሙብን እግዚአብሔር በሌላ በኩል ይሞላልናል። ሰው ከኔ ማን ቢሞላለን ይሻላል? እግዚአብሔር ቢሞላ ይሻላል። እግዚአብሔር ቢሞላ ነው መልካም የሚሆነው። በጣም ቢሞላለን እንደዛ ሲሆን የሚተረፈረፍ እንደዛ ሲሆን፣ ሰዎቹ ከምድራዊ መስዋዕት ነው ከማያድነው መስዋዕት ነው የከለከሏቸው። ለአናና ለእያቄ እግዚአብሔር የሰጣቸው ግን የሚያድነውን መስዋዕት ክርስቶስን የምትወልደውን ድንግል ማርያም ነው የሰጣቸው ወይም ለሚያድነው መስዋዕት ለእውነተኛ መስዋዕት ለክርስቶስ አያት እንድትሆን ነው ሐናን የፈቀድላት ማለት። እግዚአብሔር እስኪባርካት ድረስ እግዚአብሔር ቀኑ እስኪደርስ ድረስ የሚባረክበት ቀን ነበር። ቤቱ ባብ የሆነ ያለ ልጅ የነበረው ማለት፣ በዚያ ቀን እግዚአብሔርን ከመፍራት በመፍራት ወደ እግዚአብሔር አመልክተዋል እንጂ ወደ ሌላው ወደ ማን ያልሄዱ ሰዎች ናቸው። ሌላው እግዚአብሔርን መፍራታቸው የሚገለጥበት መንገድ ሐና ከዕለታት አንድ ቀን የምትለብሰው ንሳል ነበራት ቤተ እግዚአብሔር ላይ ፈልጋለች የምት ለብሰው ልብስ ግን አልነበራትም። ተመልከቷት፣ ለጸሎት የሚሆን ልብስ አልነበራትም። ይህን ያክል ድሃ ነበረች ማለት ነው። ልብስ የለኝም እንጂ ቤተ እግዚአብሔር ሂጅ ተሳልሜ በመጣው ነበር ጸሎት አድርሽ ብላ ስትናገር የሰማቻት ጎረቤቷ ከኔኮ ሁለት ሶስት ልብስ አለልሽ አንዱ ሰጅና ነፍሰሽ ደርሰሽ ነይ ብላ ፈቀደችላት። ጥሩ ጎረቤት ናት አይደል? አይደል፣ ጥሩ ጎረቤት ናት። ያቺ ሴት በዝሙት የምትኖር ሴት ነበረች እና ሐና ያንን ልብስ ለብሳ መሄድ አልፈለገች። ለምን? በእግዚአብሔር ፊት ሲቆሙ ንጹህ ልብስ ለብሶ መቆም ይገባል። ንጹህ ማለት በውሃ የታጠበ ማለት አደለም። በኃጢአት ያልተሰበሰበ ገንዘብ ነው በእግዚአብሔር ፊት ይዞ የሚቆመው? ይህን ያክል ትጠነቀቅ ነበር ሐና ተመልከቷት። እግዚአብሔርን እንዴት እንደምትፈራው እንዴት እንደምትወደው እንዴት እንደምታከብረው ተመልከቷት። ልትለብሰው የሚገባ ልብስ እንኳን ንጹህ መሆኑን ብቻ አይደለም የምታየው በንጹህ ገንዘብ የተገዛ መሆኑንም ማረጋገጥ ትፈልጋለች። ሰርቀው ቀምተው አስራት መኩራት የሚያወጡ ሰዎች ሊተመቀቁ ይገባል። እግዚአብሔር እንዲህ ዓይነት መስዋዕት አይፈልግም። እግዚአብሔር የሌባ ተባባሪም አይደለም። በልዩ ልዩ መንገድ የማይገባ ስራ ሰርተው ያመጡትን ገንዘብ ለእግዚአብሔር ማካፈልም አይገባም። እግዚአብሔር የሚፈልገው ከእጃችን ያለውን ገንዘብ ሳይሆን ንጹህ የሆነው ሰውነታችንን መጀመሪያ የሚፈልገው እሱን ለእግዚአብሔር ጸሎት ስናቀርብ ለእግዚአብሔር መስዋዕት ስናቀርብ ለእግዚአብሔር መባ ስናገባ እንዴት ባለ ሁኔታ ይህ ሚያክል እንጠነቀቃለን፣ እንፈራለን። እግዚአብሔርን በእውነት ክርስቲያኖች ጸሎት ሲጸልይ እኮ በራሱ አሁን ሂጄ ልክ ልኳ እንነግራታለሁ እያለ ጸሎቱን እስኪጨርስ ድረስ የሚጣደፍ ሰው እኮ አለ። በልቡ ተንኳን ያስባል፣ በአንድ ረቱ እግዚአብሔርን ያመሰግናል። በልቡ ሰው ይነቅፋል በሰውነት በአንደበቱ ደግሞ እግዚአብሔርን ቅዱስ ቅዱስ ይላል። እንዲህ አይነቱ ምስጋና እግዚአብሔር አይፈልግም። ይህን በቃ ይሄን አይነት መስዋዕት ነው እግዚአብሔር የሚቀበለው አይነት መስዋዕት አይደለም። እግዚአብሔርን አንፈራውን በእውነት ክርስቲያኖት ልንፈራው ይገባል፣ ልናከብረው ይገባል። በፊቱ የምናቀርበውን ምስጋና፣ በፊቱ የምናቀርበውን ጸሎት፣ በፊቱ የምናቀርበውን መባ እንደ ሐና በጥንቃቄ መርመርን መርጠን ለእግዚአብሔር የተሻለውን ማቅረብ ይገባናል። ልጆቻችሁ ስለምትወዷቸው አይደል እንዴ? የማይጠቅም ነገር በልተው ጥርሳቸውን የሚሰብር ነገር በልተው እንዳይጨነቁ እንዳይታመሙ ምግብ ትበርጡላቸዋላችሁ። አሳ ልታበሏቸው ብትፈልጉ መጀመሪያ ላይ የአሳውን እሾህ እንደወጣ ወጣ የምታረጋግጡ ማየት ትፈልጋላችሁ። ለምን ስለምትወዷቸው አይደል እንደዚያ የምታደርጉት? እግዚአብሔርም ልክ እንደዚያው እሾህ እና ሌላም የሚጎዳ ነገር ለልጆቻችን እንደማንሰጥ ሁሉ የሚጎዳ ነገር ወይም እግዚአብሔርን ይጎዳዋል ማለት አለ። በእግዚአብሔር ፊት ሊቀርብ የማይገባው ነገር የተቀላቀለበትም ግን ይዘን ልንቀርብ አይገባል። ሐና እግዚአብሔርን መፍራቷ የተረጋገጠበት አንዱ ትልቅ ነው። በነገራችን ላይ ትልቅ ተጋድሎ ነው። የሚለብሰው ሰው ያጣ ሰው እምር ተለብሰው ልብስ እንካ ሲባል እሺ ይሄዳል እንጂ እምቢ ይላል፣ እግዚአብሔርን የሚያስቀይም ልብስ አልለብስም ሊል ይችላል። የሚበላው የሚጠጣው ያጣ ሰው የምትበላው የምትጠጣው እንካ ሲባል ይባል እሺ ብሎ ተቀብሎ ይበላል እንጂ ሆዱ እስኪሞላ ድረስ እግዚአብሔርን የሚያስቀይም ከሆነ ሲቅርብኛ ልላ ሊል ይችላል። እንዴት ያለ እግዚአብሔርን መፍራት ነው በእውነት! እንዲህ አይነት ሰዎች በሚለብሱት ልብስ አይደለም ደስታቸው ማለት ነው። በሚበሉት መብልና መጠጥም አይደለም ደስታቸው። እርካታቸው እግዚአብሔርን ደስ ለማሰኘት ነው። ለዚህ ነው ዳዊት ወዛ ይፈቀድ ትእዛዝ ነው ፈርፋደሚ ትእዛዙንም የሚፈጽም ሰው ምስጉን ነው። እግዚአብሔርን ትዛዙን በመፈጸም የሚደሰት ጻድቃን እንደዚያ ናቸው። ትእዛዙን በመፈጸም ይደሰታሉ እንጂ በመብልና በመጠጥ ወይም በሚለብሱት ውድ ልብስ አይደለም ደስታቸው፣ የሚመለሱ ማለት ነው። ልብስ ቢሆን ያረጃል፣ አለ እንዴ። መብራት ቢሆን ይጠፋል። ጣይሙ ከሆነ ጥቂት ጊዜ የሚቆይ ነው። ከሁሉም ነገር በላይ ግን የእግዚአብሔርን ትእዛዝ መፈጸም ለዘላለም ደስተኛ ያደርጋል። ሐና እያቄን ሁሉ ያመሰግናት የምትኖር ብጽይት እናት ብጽይት ልጅ ማግኘት የቻሉት ይህንን አድርገው ከዚያ በኋላ የተነሳው ትውልዱ ሁሉ አመስግናቸዋል። ሊኮ አባጽጌድን ግን ትመስል መኪ ማርያም፣ እለተ ሳልስተወራ ቤት እናትሽ ሐና። ሶስተኛ የቱን ቀን እለተ ሰሉስን። አራተኛ የቱን ቀን እለተ ረቡዕን ትመስላለች እስመ ወለደትኪ ያቄ ዘወለደ ጽጌ ዘወለደ ጽጌ ወጣ የዓለም ብርሃን። በዕለተ ሰሉስ እጽዋት አብበው አፍርተው ተጤንተዋል። በዕለተ ረቡዕ ደግሞ ፀሐይ፣ ጨረቃ በሰማይ ያበራሉ። ለዚህ ነው ሊቁም ዕለተ ሰሉስም አንችን ትመስላለች፣ እናትሽ አናን ትመስላለች። ለምን የዓለም ሁሉ በጎ መዓዛ ያስገኘሽ አንችን ያበቀለች እሷ ስለሆነች። ስለዚህም አበቦች በተገኙባት እጽዋት ባፈሩባት በዕለተ ሰኑይ ትመሰላለች እናት ሐና። በዕለተ ረቡዕም ትመስላለች። ለምን በዕለተ ረቡዕ የተፈጠሩት ፀሐይ፣ ጨረቃ፣ ከዋክብት በሰማይ ውለው ሲያበሩልን ይኖራሉ። ምድር የበረች በዕለተ ረቡዕ በተገኙት ብርሃናት አማካኝነት ነው። ዕለተ ረቡ ወይም አራተኛዋ ቀን የብርሃናት መገኛ ቀን ናት። የዓለም ሁሉ ብርሃን የሆነው ክርስቶስ ነው ያስገኘችልን የብርሃን እናቱ ድንግል ማርያምን የወለደች ሐናም በአራተኛው ቀን በለተረቡት መሰላለች የገነት ማዕዛ የገነት ሽቱ ያላት በጎ በጎ አበባ ሐና እንዲህ ባለ መጠበቅ ሰውነቷን ጠብቃት ኖር ስለነበረ እግዚአብሔር ይችን ንጽሕት ተክል ይችን የገነት አበባ በሐና ማሕፀን የተከለ እግዚአብሔርን በመፍራት ሰውነቷን ትጠብቅ ስለነበረ በተጠበቀ ሰውነት። የእግዚአብሔር ትእዛዛት፣ ወገኖች ሰውነታችንን የምንጠብቀባቸው አጥሮች ናቸው። ሰውነታችንን የምንጠብቀባቸው አጥሮች የእግዚአብሔር ቃላት፣ የእግዚአብሔር ትእዛዛት ሰውነታችን ድንገት በአጣት ቢያልፍብን በአጣት ቢቆሽሽብን የምናነፃበት ቅዱሷ ነው የእግዚአብሔር ትእዛዝ በእግዚአብሔር ትእዛዝ ሰውነቷን ጠብቃ ስለተገኘች በማህፀማ የገነት ሽቱ ተብላ የምትጠራ ፈርከሊሳ የምንላት እመቤታችን ድንግል ማርያም እምነናብሊስ የምትባል ድንግል ማርያም እምነናብሊስ ማለት ናብሊስ ድንጋይ ነው የከበረ ድንጋይ ያ ድንጋይ ህሙማን ድምፁን ሰምተው መልኩን አይተው የሚፈወሱበት ድንጋይ ነው። ያንን ድንጋይ ይዛ የተገኘች ተራራ ናት ቅድስት ሐና። እብነና ብሊስ ድንግል ማርያም ናት። ፍጥረት ሁሉ የዳነባት ፍጥረት ሁሉ መድኃኒት ያገኘባት መቤታችን ቅድስት ድንግል ማርያም ናት። እሷን የወለደችንን ደግሞ ቅድስት ሐና ናት ማለት ጥያቄም ዋህና ወለዱ ሰማይ ሊቃውንት ወሰማይ ወሙኒ አስረቀ ፀሐይ ጥያቄ ምናና ሰማይ ወለም የሚገርም እኮ ሰማይ የሰው ልጅ ሲሆን ያ ከሰው የተወለደው ሰማይ ደግሞ ፀሐይ ሲያወጣ እግዚአብሔር የፈጠረው ሰማይ አለ። በሰማይ በላይ በቦታው አዲሲቷ ሰማይ ድንግል ማርያም ግን ከሰው የተወለደች ናት። የእግዚአብሔርን ጥበብ ተመልከቱት። ሰማይን ከሰው እንዲገኝ ያደርጉታል። እሷም ያንን ሰማይ ያስገኘች ቅድስት ሐና ናት። ያቺ ሰማይ ደግሞ ፀሐይ ያስገኘች እመቤታችን ቅድስት ድንግል ማርያም ናት። ከምታም መካከል አንዱ ሳምናስ የሚባለው ሰው የሐና የአጎቷ ልጅ እንደሆነ በነገረ ማርያም ተጽፏል። በታምረ ማርያም ሰላም ለኪ ሐና ክርስቶስን የወለደችው የድንግል ማርያም እናት የክርስቶስ አያት ለምን የበቃች እናትሳሳ ሴት አንዲት ልጅ አገኘች፣ ያችን አንድ ልጅ ለእግዚአብሔር ሰጠች። ምን አይነት መቁረጥ ምን አይነት ውሳኔ ነው፣ በእውነት እግዚአብሔርን እንዴት ባለ መደ ብትወደው ነው ያላትን በሙሉ የሰጠችው። የሳሙኤል እናት ሐናና ሌሎች ልጆች እንዳላት ይነገራል። አንዱን ልጇን ግን ለእግዚአብሔር ይሰጣለች ያውም በየዓመቱ ቤት ደግሞ ትጎበኘዋለች። መጽሐፍ ቅዱስ እንደሚነግራል። የእመቤታችን የቅድስት ድንግል ማርያም እናት ሐና ግን አንዲት ልጅ አለቻት። ሰሎሞን እንደተናገረው አሀትት ይለማ ለእናቱ አንዲት ናት ተብሎ ነው የተጻፈላት እና አንዲት ናት። ያችን ያለችትን አንዲቱንም ለእግዚአብሔር ሰጠች። ያላችሁን አንድ ነገር ለእግዚአብሔር ሰጠች። ታውቃላችሁ ያላችሁ አንድ ነገር ቢሆን አንድ አማራጭ ቢሆን ያችን ያችን ፈቃድን ለእግዚአብሔር መተው፣ አንዷን ፈቃዳችንን እንኳን መተው አክቶን እየተቸገርን ያለን እኮ በጣም ብዙዎች ነው። አንዲቱን ፈቃዱን መተው አክቶት ሰው በዝሙት ይወድቃል። አንዲቱን ፈቃዱን ለአንድ ቀን መተው አክቶት ከሰው ጋር ይጣላል። አንዲቱን ፈቃዱን መተው አክቶት ነው የሰው ልጅ በእንጀራ ጉዳይ ሃይማኖቱን የሚክደው። አንዴት ናት ፈቃዱ? እሷም ልብላ ልብላ ማለት ነት እሷም ነው ተዋቀተው ሐና ግን ያላትን አንድ ልጅ ለእግዚአብሔር ሰጠች፣ አለም ሁሉ ጠቀመች። ለእግዚአብሔር ሰጠቻት ልጅ እግዚአብሔርን አስገኝታለች። ሐና ያስገባችው መማ ትውልዱ ሁሉ ነው የጠቀመው፣ ፍጥረቱ ሁሉ ነው የጠቀመው። ይኸው ይሄው እስከ ዛሬ ድረስ ብጽዕት ስንላትና ስናመሰግናት ምን ኖር በውዳሴ ማርያም በቅዳሴ ማርያም እና እመቤታችን ቅዱስ ድንግል ማርያም ሐና የሰጠችን ትልቅ ስጦታ ነው። በእውነት ይህን በዓል እኮ ሊያከብረው የሚገባ ሁሉም ነበር። ሁሉም ነበር ሊያከብረው የሚገባ ምክንያቱም ሐና ከወለደቻት ሰማይ የወጣውን ፀሐይ ነው እየሞቅን ያለ ነው ይሄ ፀሐይ መሰላችሁ? ይሄ ፀሐይማ ጊዜውን አይቶ እኮ ይጠፋል። ጊዜ አይቶ የማይጠፋ ፀሐይ እውነተኛው ፀሐይ ከድንግል ማርያም የተወለደው ኢየሱስ ክርስቶስ አይደለም? እሱ እኮ ነው ያንን ፀሐይ ያስገኘችንን የማይጠፋውን ብርሃን በቅዱሳን ላይ ሲያበራ የሚኖረውን ብርሃን ኢየሱስ ክርስቶስን አያቱና ያስገኘችው ቅድስት ሐና ናት። ይሄ በዓል እንዲህ ባለ በቀ ከዚህ በላይ በደመቀ በከበረ ሁኔታ ሁሉም ፍጥረት ሁሉም ትውልድ ሊያከብረው የሚገባ የነበረው እንግዲህ፣ ለሁላችንም የሚሆነውን ትልቁን ስጦታ የሰጠችን ሐና ናት። ዛሬ አረፈችው የእግዚአብሔር መቅደስ ሰርታ በምድር ላይ የጠበቀችው ግን በሌላ አነጋገር ሐና ናት ማለት ነው። የእግዚአብሔር እኮ የመጀመሪያው መቅደስ በምድር ላይ እመቤታችን ቅድስት ድንግል ማርያም ናት። የኪሩቤል ምስጋና የቀረበባት ቤተ መቅደስ ድንግል ማርያም ናት። ብቸኛዋ ቤተ መቅደስ ኪሩቤል በምድር ላይ ወርቶ ያመሰከምባት እመቤታችን ቅድስት ድንግል ማርያም ናት። መለኮት ከሰው ጋር የተዋህደባት እኛም ከመላእክት ጋር የተዛመድንባት የመለኮት ዘመዶች መላእክት ወደ ምር ወርዶ ከኛ ጋር አንዱ ሆነ ተስማምተው ያመሰገኑባት እመቤታችን ቅድስት ድንግል ማርያም ይህን መቅደስ ሰርታ የሰጠችን ሐና ናት። የእግዚአብሔር መቅደሱን ሰርታ አዘጋጅታ የጠበቀች እግዚአብሔር ቢመጣ ዙፋን አዘጋጅታ የጠበቀች ሐና ናት። እግዚአብሔር እንግዲህ አሁን ወደ አለም ሲመጣ የመጀመሪያ እንግድነቱ ነው የተቀበለችው። የተቀበል ነው ሐና ያዘጋጀችው ዙፋን እንኳን ሰ ማቤታቸውን ቅስ ግማት ይህንን ሁሉ ስራ የሰራችንን ሀና ናት እ ዛሬ ይህም በዓል ብዙ ሰው አውቀውም በዚህ አካባቢ የምትኖሩ ሰዎች ደግሞ ምእመናን መታችሁ በዓሉን አክብራችኋል እንዳያችሁት ደግሞ ሊቃውንቱ በተለይም ደቀ መዛሙርቱ ይህም በዓል በደመቀ ሁኔታ ሌሊቱን ከዋዜማ ጀምሮ ሲያገለግሉ ነበር ከምኔቱ ጀምሮ ሁሉም አባቶች እናቶች ደግሞ የሚገባውን አገልግሎት ሲያደርጉ ቆይተው በዓሉ እንዲህ እየተከበረ ነው ያለው። እዚህ በዓል ላይ የተገኘችው ሁላችሁም የእናታችን የቅድስት ሐናና የአባታችን የኢያቄም በረከት ሁላችንም ደርብ። በተጨማሪም ቅድም ወደ አዲሱ ቤተመቅደስ ሄደን ነበረ። እንደምታዩት እዚያ ቦታ ላይ ምናልባት ታውቁታላችሁ ብዬ አስባለሁ። እኔም ደርሼበታለሁ። ቤተመቅደሱ እዚያ ነው የነበረው። ታቦቷም እዚያ ነው የነበረችው። ምስጥ ነው ገልቶ የጣለው። እዚያ የነበረው ቤተ መቅደስ በምስጥ ምክንያት ሲወድቅ ነው እንግዲህ ወደዚህ ታቦቱ እዚህ መጥቶ የተቀመጠው ማለት ነው። እንግዲህ በርካታ ዓመት የሆነውን አናውቅም። በልዩ ልዩ ምክንያት ግን እስካሁን ድረስ ስራው ሳይሰራ ቆይቶ ታቦቱም እዛ ተመልሶ መግባት አልቻለም። እንግዲህ ሁላችንም በየአካባቢያችን ሰው ቀስቀሰን እግዚአብሔር የፈቀደለት ሁሉ በስራው ላይ ተሳትፎ ታቦቱም ወደ ስፍራው እንዲመለስ እስከመቼነስበት አለስለዚህ የአንድ ቤተ መቅደስ ነው። በእርግጥ ግን ቢሆንም የተጀመረው ቤተ መቅደስ ተሰርቶ ወደ ቦታ መመለስ ይኖርበታል። ቦታ ሰውም ስለሌለው በአካባቢ ያላችሁ ጥቂቶች ስለሆናችሁ እናንተ በጣም ስለምትቸገሩ ጫካ ስለሆነ መንገዱ ትራንስፖርትም እንደምታዩት ዋናው ቤተመቅደስ ብዙ የሚጎዳው ነገር አለ እንደምታያዩት ነው። እንዲሁም እግዚአብሔር ይስጣቸው አባቶቻችን ይህንን ወይራውንም ሆንም ተክለውን የአትክልቱ ነገር በደንብ እየተሟላ ይመስላል። ሌላ ሌላ ግን እንግዲህ በቀጣይ የምናስብበት ስራው ነው የሚሆረው። ሁላችን እግዚአብሔር ያስፈጽመን። በቀጣይ ዓመት እግዚአብሔር እንደወረዱትሆን እጃችንን ጠንክሮ ተሰርቶ ያኛው ቤተ መቅደስ እንግዲህ ከተቻለ ለሙራችን ሊደርስበት እድ ሚገኝ ደግሞ በጣም ደስ የሚል ነገር ነው። ሲሳል ሁላችሁ እግዚአብሔር የፈቀደውን ነገር ያድርግልን። ስለነበረን ጊዜ አባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ይስጠን።